ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን ላይ አካተናል። በስፋትም ወደ እናንተ እናደርሳለን። ስለምታደምጡን፣ ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። የዛሬውን ፕሮግራም እየመረፉ አርባሩ ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩም። ዛሬ የሚደረጉ ጨዋታዎች አሉ በኢትዮጵያ ፕሪሚየር ሊግ እንግዲህ ለብሔራዊ ቡድኖች ጨዋታዎች ከመቋረጣቸው በፊት የሚደረጉ የመጨረሻ ጨዋታዎች ናቸው። ዛሬ ሁለት ጨዋታዎች ይደረጋሉ። እነዚህን ሁለት ጨዋታዎች የተመለከቱ መረጃዎችን እናነሳለን። የአውሮፓ ቻምፒዮንስ ሊግም ተጠባቂ ጨዋታዎች ዛሬም ቀጥለው ይደረጋሉ። ሌሎቹ ወደ ሩብ ፍጻሜ ኃላፊ ቡድኖች ዛሬ ነው ተለይተው የሚታወቁት። አራት ያክል ጨዋታዎች በተለያዩ የአውሮፓ ከተሞች ይደረጋሉ እነሱን የጨዋታ ዝርዝሮችም እንዲሁ እንመለከታለን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች አሁን መነሳታቸውን ቀጥለዋል እነሱንም የምናደርሳችሁ ነው የሚሆነው ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ አብራችሁን ቆዩም በአክብሮት ነው የምጋብዘው ዛሬ የሚደረጉ ጨዋታዎችን በማስቀደምን ጀምር በኢትዮጵያ ፕሪምየር ሊግ ዛሬ ሁለት ጨዋታዎች ይደረጋሉ። አንደኛው ጨዋታ እኛ ስቱዲዮ በገባንበት ሰዓት ማለትም ቀን ዘጠኝ ሰዓት የጀመረ ጨዋታ አለ። አሁንም እየተደረገ ነው የሚገኘው መቻል ከፋሲል ከነማ ጋር ጨዋታቸውን እያደረጉ ይገኛሉ። ሌላኛው ምሽት አስራ ሁለት ሰዓት ላይ የሚደረገው ጨዋታ ደግሞ እንዲሁ በ22ኛው ሳምንት ሌላኛው መርሃ ግብር ቅዱስ ጊዮርጊስን ከድሬዳዋ ከተማ ጋር የሚያገናኘው ጨዋታም ዛሬ የሚደረግ ነው። ከነዚህ ጨዋታዎች ጋር አያይዘን በኋላ ላይ በስፋት የምናነሳቸው ነጥቦች ይኖራሉ። የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬም ቀጥለው ይደረጋሉ። እንግዲህ በዚህ ሳምንት የሚደረጉት ጨዋታዎች እጅጉን አጓጊ የሆኑ ይገኛሉ። ትናንትና ሊቨርፑልን ጨምሮ እንግዲህ ወደቁ ቡድኖች እንደነበሩ እናስታውሳለን። ዛሬ ደግሞ ሌሎች አራት እንግዲህ ወደ ቀጣዩ ዙር የሚያልፉ ቡድኖች የሚለዩባቸው ጨዋታዎች ከምሽት ሁለት ሰዓት ከ45 ጀምሮ ይደረጋሉ። ሶስቱ ጨዋታዎች ምሽት አምስት ሰዓት ላይ፣ አንዱ ጨዋታ ደግሞ ምሽት ሁለት ሰዓት ከ45 ላይ ይደረጋል። ምሽት 2 ሰዓት ከ45 ላይ የሚደረገው ፈረንሳይ ላይ የሚደረገው ጨዋታ ነው፣ የሊልና የቦሪሲያ ዶርትመንድ ጨዋታ ነው። በመጀመሪያው ዙር በሲግናል ኤዱና ፓርክ ስቴዲየም በቦሪሲያ ዶርትመንድ ጀርመን ላይ በተደረገው ጨዋታ ሁለቱ ቡድኖች ሳይሸናነፉ አንድ ለአንድ በሆናቸው ውጤት ነበር የጨዋታቸውን ያጠናቀቁት። ዛሬ መልሱ ጨዋታ ፈረንሳይ ላይ ይደረጋል። ይህ ጨዋታ ምሽት 2 ሰዓት የሚጀምር ነው። ሌላኛው አስተን ቪላና ክለብ ብሩዥ የሚያደርጉት ጨዋታም እንዲሁ ምሽት አምስት ሰዓት ላይ የሚደረገው መርሃ ግብር ነው፣ ቪላ ፓርክ ላይ ይደረጋል። ይህ ጨዋታ በመጀመሪያው ዙር ቤልጅየም ላይ በተደረገው ጨዋታ ክለብ ብሩዥ በሜዳው ሶስት ለአንድ በአስተንቪላ በአስተን ተሸንፎ ነበር። የኡናይ ኤምሪ ቡድን ዛሬ በሜዳው የሚያደርገው ጨዋታ ቀላል ይሆንለታል ተብሎ ይታሰባል። ይሰበሰባል ለዛሬ መልሱ ጨዋታ ይደረጋል። በርካቶች ግን ዛሬ በጉጉት የሚጠብቁት ጨዋታ በዋንዳ ሜትሮፖሊታኖ በሪያድ ኤር ሜትሮፖሊታኖ የሚደረገው መርሃ ግብር ነው። ሁለቱን የማድሪድ ከተማ ክለቦች አትሌቲኮ ማድሪድን ከሪያል ማድሪድ ጋር የሚያገናኘው ጨዋታ ነው ዛሬ የሚጠበቀው። እንግዲህ ይህ ጨዋታ እንግዲህ አላፊው ቡድን በይፋ ያልተረጋገጠበት ወይም ደግሞ ያን ያክል በሰፊ የተለያዩበት አይደለም። የመጀመሪያው ዙር ተፎካካሪ ውጤቶች ሊመዘገቡ ይችላሉ ተብሎ ይታሰባል። በመጀመሪያው ዙር በሲግናል የዱና ፓርክ በተደረገው ጨዋታ ሪያል ማድሪድ በእርግጥ ሁለት ለአንድ በሆነ ውጤት ማሸነፉን እናስታውሳለን። ዛሬ አትሌቲኮ ማድሪድ በሜዳ ዋንዳ ሜትሮፖሊታኖ የዲኤጎ ሲሞኔ ቡድን ይህንን ውጤት ቀልብሶ ወደ ቀጣዩ ዙር ማለፍ ይችል ይሆን ወይስ ደግሞ ሪያል ማድሪድ እንደ ቀደሙት ዓመታት በአውሮፓ ቻምፒየንስ ሊግ አሁንም የማይበገር ቡድን መሆኑን ዛሬ ሲያሳይ ይሆን? ምሽት አምስት ላይ የሚደረገው ጨዋታ ምላሽ ይሰጠናል። ተጠባቂ ነው። ሌላኛው ግን ዛሬ የሚደረገው ጨዋታና በርካቶች የመርሃ ግብር ማሟያ ነው ብለው የሚያስቡ ዋታ ጨዋታ አርሰናልን ከፒኤስቪ አንደን ሆቨን ጋር የሚያገናኘው ጨዋታ ነው። እንደዛ የተባለበት ምክንያት በመጀመሪያው ዙር አርሰናል ከሜዳ ውጭ ተጉዞ ፒኤስቪ አንደን ሆቨንን ሰባት ለአንድ በሆነ ውጤት አሸንፎ መውጣቱን ተከትሎ ነው። የዛሬው ጨዋታ በጣም ቀላል ይሆንለታል ተብሎ ይታሰባል። አርሰናል በሜዳው ዛሬ ምሽት አምስት ሰዓት ላይ ጨዋታውን ያደርጋል። አርሰናል ከፒኤስቪ አንደን ሆቨን ጋር ነው ጨዋታውን የሚያደርገው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ትናንትና በአውሮፓ ቻምፒየንስ ሊግ ከፓሪስ ሰን ጀርሜን ጋር ወሳኝ ጨዋታቸውን አድርገው ከውድድሩ ውጪ መሆናቸውን እናስታውሳለን። ዛሬ የወጡ ትልልቅ የአውሮፓ ሚዲያዎች፣ በተለይ የእንግሊዝ ሚዲያዎች እንግዲህ ዳርዊን ኑኔዝ ላይ ትኩረታቸውን አድርገው ሲያብጠለጥሉት እንደነበር ተመልክተናል። የፊት ገጾች በሙሉ በዳርዊን ኑኔዝ የተሞሉ እንደሆኑም ነው እየተመለከተን የምንገኘው ከዚህ ጨዋታ ጋር አያይዞ የተለያዩ ሀሳቦች እየተነሱ ይገኛሉ። የእኛ አስተሳሰባችን የተሻለ ቡድን መሆን ነው። በትናንትና ምሽቱ ጨዋታ ጠንካራ ስብእናችንንና ባህርያችንን አሳይተናቸዋል። እናም በየትኛውም ሜዳ ላይ ብንሆን የራሳችንን መለያ የሆነውን እግር ኳስን እንጫወታለን። አሁን በጣም ደስተኛ ነኝ እና ምን እንደምል እንኳን አላውቅም። በዚህ ኃይል ቡድንም እኮራለው ሲልም ነው ይህንን የተናገረው ሉዊስ ኤንሪኬ ነው የፓሪስ ሰን ጀርሜኑ አሰልጣኝ ሀሳቡን ሰጥቷል። ቨርጅል ቫን ዳይክ ሊቨርፑል ካፕቴን ሐሳቡን ሰጥቷል። ለፓሪስ ሰን ዠርማን እንኳን ደሳራችሁ ማለት ትፈልጋለሁ። በዚህ የውድድር ዘመን እስካሁን ያጋጠመን ምርጥ ቡድን ይሄ ነው ብዬ አስባለሁ። ለሉዊስ ኤንሪኬ ምስጋና ይግባውና በጣም ጥሩ የሆነ ቡድን ገንብቷል፣ ሲልም የተናገረው ቨርጂል ቫን ዳይክ ይቀጥልና፣ በማይታመን ሁኔታ ከባድና ከፍተኛ ጫና የበዛበት ጨዋታ ነበር። በአንፊልድ ታግዘን ጨዋታውን ማሸነፍ እንችል ነበር፣ ነገር ግን በሚያሳዝን ሁኔታ በመጨረሻም በፍጹም ቅጣት ምቶች ተሰናብተናል። እናም ያንን መቀበል አለብን። እውነታው ይሄ ነው ሲልም ይናገራል። ስለ ጨዋታው ለረጅም ጊዜ መነጋገር እንችላለን ነገር ግን ምንም ፋይዳ የለውም። ለማዘን ጊዜ የለንም። ማረፍና ለሚቀጥለው የፍጻሜ ጨዋታ መዘጋጀት ይኖርብናል። ሁሉም ጨዋታዎችን ከአሁን በኋላ እንደ ፍጻሜ ይሆናሉ። እንደ ድል ሆኖ በውድድር ዘመኑ መጨረሻ ወሳኝ ዋንጫ እናነሳለን። እናም የውድድር ዘመኑ በተሻለ መንገድ ለመጨረስም ጥረት ማድረግ አለብን በቀሪው የውድድር ዘመን ሲልም ነው ካፕቴኑ ቨርጂል ቫንዳይክ የተናገረው። አርነስ ሎትም ሲናገር ዛሬ ከደቂቃዎች በላይ ባሳየ ነው ነገር ልንሸነፍ የሚገባና አይመስለኝም ብሏል። ከአትላንቲክ ጨዋታ ጋር በተያዘም ሀሳቡን ሲሰጥ ከ ሰማኒያ ደቂቃዎች በኋላ ወደ ተጨማሪ ሰዓት መሄድ ለኛ ፈታዊ ነበር። እንግዲህ ተጨማሪ ሰዓት ላይ ግን ፓሪስ ሰን ዠርሜን የተሻለ ነበር ሲልም ነው ሀሳቡን የሰጠው። ፍሬዶሪኮ ኪያዛ የሊጉን ዋንጫ የሚያሸንፉ ከሆነ ሊቨርፑሎች ሜዳሊያ ላ ላያገኝ እንደሚችል ዘገባዎች ያሳያሉ። ጣሊያናዊው የሊቨርፑል ተጫዋች የሆነው ፍሬዶሪኮ ኪያዛ አሁን ባለው ሁኔታ ሊቨርፑል ሊጉን ካሸነፈ የፕሪምየር ሊጉን የአሸናፊነት ሜዳሊያ መቀበል እንደማይችል ነው የተገለጸው። የእንግሊዝ ፕሪምየር ሊግ ዋንጫን አሸናፊነት ሜዳሊያ ለመቀበል አንድ ተጫዋች እንግዲህ በአምስት ጨዋታዎች ላይ በቋሚነት ወይም ተቀይሮ ለመግባት መሳተፍ ይጠበቅበታል ይላል። ፍሬዴሪኮ ኪያዛ ደግሞ እስካሁን በሶስት የሊግ ጨዋታዎች ተሰልፎ የተጫወተ ሲሆን በጨዋታዎቹ 25 ደቂቃዎችን ብቻ ሜዳ ላይ አሳልፏል። ይህንንም ተከትሎ ፍሬዴሪኮ ኪያዛ በቀጣይ ሁለት ጨዋታዎችን ካላደረገ የአሸናፊነት ሜዳሊያውን የማይበረከትለት ይሆናል። ባለፈው ዓመት ከዩቬንቱስ ሊቨርፑልን የተቀላቀለው የ27 ዓመቱ ፍሬድሪኮ ኬዛ በአሰልጣኝ አርነስሎት በቂ ጨዋታ ጊዜን እያገኘ እንዳልሆነም የሚታወቅ ጉዳይ ነው። ማንቸስተር ዩናይትድን ደግሞ እንመልከት። ቡድኑ ላይ ኢንቨስት ማድረጋችንን እንቀጥላለን ብለዋል ፖርቱጋላዊው የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራድ። በአዲሱ ስታዲየም ግንባታ አስመልክተው ተከታዮቹን አንዳንድ ነጥቦች አንስቷል። አዲስ ስቴዲየም በመገንባት ሂደት ውስጥ ከፍተኛ ወጪ ስለሚኖርብን ጥርጥር የለውም። ሆኖም ግን በስቴዲየሙ ግንባታ ላይ ያለብን ከፍተኛ ወጪን በመፍራት ቡድኑ ላይ ኢንቨስት ማድረጋችንን አናቆምም አዲሱን ስቴዲየም በመገንባት ሂደት ውስጥ ዋነኛው ግብ የግንባታው ጊዜን በማሳጠር ማለትም በአምስት ዓመት ውስጥ በመጨረስ ወጪን መቆጠብና በቶሎ ደግሞ ወደ አገልግሎት እንዲገቡ ማድረግ ነው ቻምፒየንስ ሊግ ላይ መሳተፍ ከቻለን ተጨማሪ ገቢ የሚኖረን ሲሆን ቡድኑ ላይም በደንብ ኢንቨስት እናደርጋለን እንለዛም ይረዳናል ሆኖም ግን በቀጣው ዓመት በቻምፒየንስ ሊጉ ላይ መሳተፍ እንደማንችል ባናውቅ በክረምቱ ቡድኑ ላይ ኢንቨስት በምናደርግበት መንገድ ላይ ግን እየሰራን ነው። አዲስ ስቴዲየም ለዚህ ክለብ ብዙ ገጸ በረከት ይኖረዋል። ከነዚህም ውስጥ ደግሞ ዋነኛው ትልቅ የገቢ ምንጭ መሆኑም ነው የሚናገረው። ከወዲሁ በርካታ ብራንዶችን ከአዲሱ ስቴዲየማችን ጋር በስያሜ በብትና በሌሎች ጉዳዮችም አጋር ሆኖ ለመስራትም ጥያቄ ያቀርበዋል። አንድ አሰልጣኝ የራሱ የሆነ የጨዋታ ስልት ከሌለው ለቡድኑ እጅግ አስቸጋሪ እንደሚሆን ግልጽ ነው። ነገር ግን ሩበን አሞሪም ላይ ይህንን አንመለከትም። ስለ ምልመላ ስርዓታችን ያን ያክል መውራት አልፈልግም። ሆኖም ግን በብዙ ጨዋታዎች ላይ ወይም በብዙ ቦታዎች ላይ መጫወት የሚችሉ ተጫዋቾቻችንን መፈለግ ላይ አለብን። ካሪንግተን በአዲሱ እድሳት በኋላ በናሴ ወር ላይ ወደ ስራ እንዲገባ የማድረግ እቅድም አለን። የካሪንግተን ይህ እድሳት ሲጠናቀቅም የዓለማችን ምርጡ የልምምድ ኮምፕሌክስ እንደሚሆንም እንጠብቃለን። ለዚህም ደግሞ ሁሉ ስራም ስኬት የአርክቴክቱ ሎርድ ኖርማንም ሚና በእጅጉ ትልቅ ነው ሲል ነው ኦማር ቤራድ ሀሳቡን የሰጠው። የጀርመኑ ክለብ ባየር ሚኒክ እና የስፔኑ ክለብ ሪያል ማድሪድ ፖርቱጋላዊውን የቀኝ መስመር ተመላላሽ ዲጎ ዳሎን የማስፈረም ፍላጎት እንዳላቸው ይፋ ሆኗል። የሁለቱ ክለቦች አሰልጣኞች በተጫዋቹ አድናቂ እንደሆኑ ሲገለጽ፣ ክለቦቹን በክረምቱ የዝውውር መስኮት ተጫዋቹን የራሳቸው ለማድረግ ፉክክር ውስጥ እንደሚገቡ ይጠበቃል። ዲጎ ዳሎ በማንቸስተር ዩናይትድ ቤት እስከ ሰኔ 2028 የሚቆይ ከሆነ የሚቆይ ኮንትራት እንዳለው የሚታወቅ ሲሆን ሆኖም ግን ማንቸስተር ዩናይትድ ለዲየጎ ዳሎ ዝውውር እስከ 40 ሚሊየን ፓውንድ ማቅረብ የሚችል ክለብ ካለ ተጫዋቹን አሳልፎ ለመስጠት ፍቃደኛ ይሆናል ተብሎ ይጠበቃል ብሏል። ቲም ቶክ የሮዲ ጋሌቲ ይህንን መረጃ ሲያጋራ ብዙ ክለቦች ተጫዋቹን የማስኮብለል ፍላጎት ነበራቸው። በጥር ተጫዋቾች የዝውውር መስኮት ቸልሲና ባርሴሎናን ጨምሮ በርካታ ክለቦች አይደን ሄቨንን ለማስፈረም ፍላጎት እንደነበራቸው ግልጽ አድርገው እንደነበር ይገለጻል። ነገር ግን አይደን ሄቨን እና ወኪሎቹ ማንቸስተር ዩናይትድን ለተጫዋቹ ባቀረበው የወደፊት ቦታ እና በክለቡ የረጅም ጊዜ ፕሮጀክት ምክንያትም ማንቸስተር ዩናይትድን መምረጣቸው ጭምር ይገለጻል። የማንቸስተር ዩናይትድን የመግዛት ግዴታን ባካተተ የውሰት ውል ወደ ቸልሲ ከላከው የፊት መስመር ተጫዋች መካከል አንደኛው ጄደን ሳንቾ ነው። ነገር ግን ከዚህ ተጫዋች ጋር ዳግም ሊገናኙ የሚችሉበት እድል እንዳለ ነው የሚገለጸው። የሳንቾ መመለስ የማይሆን ነገር እንዳልሆነ ነው እየተገለጸ የሚገኘው። ይህም እንግዲህ በሰሜዎቹ ፍላጎት ላይ ተመሰረተ ነው የሚሆነው። ቸልሲዎች ውሉን ለማቋረጥ የሚፈልጉ ከሆነ የተጫዋቹን ውል ማቋረጥ ይችላሉ። ነገር ግን ይህም የሚሆን ከሆነ በውሉ መሰረት ሰሜዎቹ ከበድ ያለ የገንዘብ ቅጣት የሚጠብቃቸው ይሆናል ብሏል ዴይሊ ሜል በዘገባው ላይ ሲያጋረብ በሃምስትሪን ጉዳት ምክንያት ለአስራ ሁለት ሳምንታት ከሜዳ ርቆ የቆየው የማንቸስተር ዩናይትዱ የመሃል ሜዳ ተጫዋች የሆነው ሜሰን ማውንት ወደ ሜዳ የሚመለስበት ጊዜ ተቃርቧል። እንደ ላውሪ ዊትዌል ዘገባ ከሆነ ተጫዋቹ ወደ ቡድኑ ልምምድ የተመለሰ ሲሆን በነገው ጨዋታ ላይ ባይሳተፍም በቀጣዮቹ መርሀ ግብሮች ላይ ግን የመሳተፍ እድል እንዳለውና ከጉዳቱ እንዳገገመም ነው ይፋ የሆነው። ራስ መስ ሆይሉንድ ጠንካራ ተጫዋች ነው ተብሏል። የዴንማርክ ብሔራዊ ቡድን በቀጣይ ላሉበት የዩኤፋ ኔሽንስ ሊግ ጨዋታዎች የሚጠቀሙበትን የቡድን ስብስብ ዴንማርክ ይፋ አድርጋለች። በስብስብ ውስጥም በማንቸስተር ዩናይትድ ቤት ደካማ ብቃትን እያሳየ የሚገኘው ራስ መስ ሆይሉንድ መካተቱ ግርምትን ፈጥሯል። ይህንን ተከትሎ ጥያቄ የቀረበላቸው የብሔራዊ ቡድን ዋና አሰልጣኝ የሆኑት ብሪያን ድሬመር ተከታዩን ምላሽ ነው የሰጡት የራስመስ ሆይላንድ አሁናዊ ብቃት ጥሩ እንዳልሆነ ሁሉም ሰው ያውቃል። ቁጥሮች ለዚህ ማሳያ ናቸው። በስብስቤ ውስጥ በራስ መተማመናቸው ከፍተኛ ደረጃ ላይ የሚገኙና ለቡድኑ ትልቅ ሚና ሊጫወቱ የሚችሉ ተጫዋቾችን ማካተት ነው የምፈልገው። ሆኖም ግን አንዳንድ ጊዜ ደግሞ ነገሮችን ማቻቻል ተገቢ ነው። ሆይላንድ ጠንካራ ተጫዋች ነው። ውጣ ውረዶችም የእግር ኳስ ዋንድ አካል ናቸው። እርሱ ለኛ በጣም እንግዲህ ጠቃሚ እና ደግሞ ወሳኝ ተጫዋች ነው። በፕሬሲንጉ ላይ ያለው ተሳትፎ እና የግብ ማስቆጠር ችሎታው በእጅጉ እንደሚረዳን አምናለሁ። እናም በቀጣይ ላሉብን ጨዋታዎችም እርሱን በሰበሰባችን ውስጥ በማካተታችን ደስተኞች ነን ሲልም ጭምር ነው የዴንማርክ ብሔራዊ ቡድን አሰልጣኝ የተናገረው። አርሰናልን የተመለከቱ መረጃዎችን እናንሳ። ዊሊያም ሳሊባ የፊት መስመር አጥቂ ሆኖ መጫወት እንደሚችልና አርቴታ ፊት መስመር ላይ እንዲያጫውተው ስለመጠየቁ ጥያቄ ቀርቦለት ነበር ከጋዜጠኞች። ይህንን ጥያቄ ለአሰልጣኝ የጠየኩት በቀልድ መልክ ነበር። የፊት መስመር ቦታ ላይ አጥቂ ሆኜ መጫወት የመጫወት እንደምችል አውቃለሁ ነገር ግን እዚህ ትልቅ ክለብ ውስጥ ይህንን ኃላፊነት መውሰድ ከባድ ነው። ይህ ትልቅ ክለብ ውስጥም እዚህ ቦታ ላይ እንግዲህ መጫወት ይለያል። ልጅ እያለሁኝ በፊት መስመር ቦታ ላይ አጥቂ ሆኜ እጫወት ነበር። ነገር ግን በዚህ ሰዓት ለቡድኑ የተሰለፈው የትም ቦታ እንደምጫወት አሰልጣኝ ያመነበት ቦታ እንድጫወትም ኃላፊነት ከሰጠኝ የትም ቦታ ላይ ለመጫወት ዝግጁ ነኝ። አሰልጣኝ እዛ ቦታ ላይ እንድጫወት ከፈለገኝም በእርግጠኝነት እዛ ቦታ ላይ ይገኛለው። ነገር ግን የኋላ መስመር ቦታ ላይ ከኋላ የምቀር ይመስለኛል ሲልም ነው ዊሊያም ሳሊባ የተናገረው ስለ ዋንጫም ተጠይቆ ምላሹን ሰጥቷል። እውነቱን ለመናገር ቡድናችን ለዋንጫ እጅግ የቀረብን ይመስለኛል። ለዋንጫ በጣም ቅርብ ነን። እኛ ሁሌም ወደፊት እንቀጥላለን። እንደዚህ ለዋንጫ ይበልጥ ስንጠጋም ጥሩ ነገር ነው። እርግጥ ነው ለዋንጫ ተደጋጋሚ ጊዜ ቀርበ ዋንጫዎችን ካላሸነፍ በጣም ያሳዝናል። ነገር ግን መቀጠል አለብን። ትናንትና ካልተሳካ ዛሬ ደግሞ ካልተሳካ ነገ እንደሚሰካ እምነት አለን። አንድ አረጋግጭ የመናገር የምፈልገው ነገር ቡድናችን ዋንጫ እንደሚያነሳና ና እዚያ እንደምንደርስም እርግጠኞች ነን ሲልም የተናገረው ዊሊያም ሳሊባ በፕሪምየር ሊግ የዋንጫ ፉክክር ላይ ሲናገር፣ እውነት ለመናገር በዚህ ሲዝን እንደ ቡድን ካጋጠሙን በርካታ ውጣ ውረዶች በዚህ ሲዝን በሊጉ የበላይ መሆን አይገባንም። ዊሊያም ሳሊባ በነጥብ ልዩነቱ ላይም ሲናገር ሊቨርፑሎች እንደኛ መሆናቸው እኛ ያልሰራነውን ነገር ስላደረጉ ነው። በእርግጥ ትልቅ ክፍተት አለ፣ ነገር ግን መቀጠል ይኖርብናል ብሏል። እኔ እንደማስበው ከሆነ በዚህ የውድድር ዓመት የሊጉ አናት ላይ መቀመጥ አይገባንም ሲልም ነው ዊሊያም ሳሊባ የተናገረው። ስለ ሰርኪዮ ራሞስም ተጠይቆ ነበር። ሰርኪዮ ራሞስ ለእኔ ምናልባትም በእግር ኳስ ከተመለከትኳቸው የመስመር ተጫዋቾች በእግር ኳስ ታሪክ ምርጡ የኋላ መስመር ተከላካይ ነው። የዓለማችን ምርጥ ተከላካይ ለመሆን ምን ላይ ማሻሻል ማድረግ እንዳለብህ ምን እንደሚቀረውም ተጠይቆ ምላሹን ሰጥቷል። ትኩረት ማድረግ ይኖርብኛል፣ ብዙ ማስቆጠር አለብኝ። እናም ደግሞ ቡርኔ ዋንጫዎችን እንዲያሸንፍ መርዳት አለብኝ። ዋንጫዎችን ስታሸንፍ እኔ የዛኔ የዓለም ምርጡ ተጫዋች ነኝ ማለት እችላለሁ። ቡርኖን ለመርዳት ከራሴ ብዙ ግፊት ማድረግና መስራትም አለብኝ ስልምን የተናገረው እንግዲህ አርሰናሎች በታላቁ የአውሮፓ ቻምፒየንስ ሊግ መድረክ አምስት ተከታታይ የቻምፒየንስ ሊግ ጨዋታዎችን አሸንፈዋል። ከ2005-2006 ጀምሮ ለመጀመሪያ ጊዜ በአንድ የውድድር ዘመን ተከታታይ አምስት ጨዋታዎችን ማሸነፍ ችለዋል። ስፖርቲንግ ሊዝበንን አምስት ለአንድ፣ ሞናኮን ሶስት ለዜሮ፣ ዛግሬብን ሶስት ለዜሮ፣ ዢሮናን ሁለት ለአንድና ፒስቪ አንደንሆቨንን ሰባት ለአንድ በሆነ ውጤት አሸንፈዋል። በፒስቪ አንደንሆቨኑ ከሜዳ ውጭ ሰባት ለአንድ ያሸነፈው አርሰናል በቻምፒየንስ ሊግ ታሪክ ከሜዳ ውጭ ሰባት ጎሎችን በጥሎ ማለፍ ማስቆጠር የቻለ የመጀመሪያ ያለው ክለብ አድርጎታል። አርሰናል በወረቀት ደረጃ ወደ ሩብ ፍጻሜው ማለፉን ያረጋገጠ ሲሆን ፒስቪ አንደንሆቨን ዛሬ በኤምሬትስ የሁለተኛውን ጨዋታ የመልስ ጨዋታ ለመርሃ ግብር ማሟያ ብቻ እንደሚያከናውን በርካቶች እየገለጹ ነው። አርሰናል በአውሮፓ ቻምፒየንስ ሊግ መድረክ በዚህ ውድድር አመት ስምንት ጨዋታዎችን አከናውነው ስድስቱን ጨዋታዎች አሸንፏል። ስድስት ጨዋታ ላይ መረቡን ሳያስደፍር ክሊንሺቶችን አስመዝግበዋል። 23 ጎሎችን አስቆጥሮ አራት ጎሎችም ተቆጥረውበት ነው መውጣት የቻለው። አርቴታ በቻምፒየንስ ሊጉ ስለሚገጥማቸው ቡድኖች ይናገራሉ። ይሄ ቡድን ከየትኛውም ታላቅ ቡድን ጋር ለመወዳደር ዝግጁ እንደሆነ አምናለውና የትኛውም ቡድን ቢገጥመን ምንም የምንፈራው ነገር የለም ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። ኬሊያን እምባፔ በአሁኑ ሰዓት በቁርጭምጭሚቱ ላይ ምቾት እየተሰማው አይደለም። ሆኖም ሙሉ በሙሉ ከጨዋታ ውጭ ያልሆነ ሲሆን በቋሚ አስተላለፍ ውስጥ የመካተት ምንም አይነት ዋስትና ግን የለውም እየተባለ ይገኛል። እንግዲህ ለዛሬው ጨዋታ ሙሉ የቡድኑ ስብስቡ ከማሳወቁ በፊት የኬሊያን ኤምባፔ የምርመራ ውጤትም ይቀበላል ተብሎ እንደሚጠበቅ ነው ዘገባዎች የሚያሳዩት። በእግር ኳስ ሁሌም በሜዳ ውስጥ ያለውን ምርጡን ቡድን ያሸንፋል ማለት አይደለም። በሳንቲያጎ ቤርናቢው በነበረው ጨዋታ ላይ እኛ ምርጥ ነበርን ሲል ሮድሪጎ ዴ ፓውል የአትሌቲኮ ማድሪዱ የአማካይ ስፍራ ተጫዋች ከዛሬው ጨዋታ ጋር አያይዞም ሀሳቡን ሰጥቷል። ካርሎ አንቸሎቲ 99 በመቶ የሚሆነውን ውሳኔ ወስኗል። ኬንያን ምባፔ በዛሬው ጨዋታ ቋሚ አሰላለፍ ውስጥ የሚጀምርበት እድል ሰፊ እንደሆነ እየገለጸ ይገኛል። ነገር ግን እንዳልኳችሁ ቀደም ብዬ የህክምና ምርመራውን ግን ሊመለከቱ እንደሚችሉና ተጫዋቹ የመሰለፍ እድል እንግዲህ ላይኖረውም የሚችሉ አይነት ሀሳቦች እየተነሱ ይገኛሉ። ነገር ግን የመሰለፍ እድል ሊኖረው እንደሚችል ግን በርካቶች እየገለጹ ነው። የአውሮፓ ቻምፒየንስ ሊግን ውድድር በጣም ወዳለሁ። የአውሮፓ ቻምፒየንስ ሊግ ለእኔ በጣም ይለይብኛል፣ ምክንያቱም በየጨዋታው አሪፍ ነገሮችን ለማድረግ የቀረብኩኝ ሰው ነኝ ሲል ነው ሮድሪጎ ግዋይሽ ደግሞ የተናገረው የቫልዴባስ ጠቅላላው ሰው በራኡል አሴንሲዮ ብቃት እስካሁን እንደተገረመ ነው። ከዋናው ቡድን ጋር ለጥቂት ጊዜያቶች ብቻ በመቆየቱ ከዛም አልፎ ትልልቅ ጉልበት የሚያስፈልጋቸው ሁኔታዎች ላይም የሚያሳየው የአካል ጥንካሬም በልምምድ ወቅት መነጋገሪያም ሆኗል ብሏል። ማርካ ባወጣው መረጃ ላሚን ያማል የቻምፒየንስ ሊግ ውድድር ከተጀመረ ጀምሮ ተናግሬ ነበር፣ ሲል ይናገራል። ሁሉንም አይነት ዋንጫ ለማንሳት እንፈልጋለን። መፎካከርና ለደጋፊዎቻችን የምንችለውን ሁሉ መስጠት እንፈልጋለን። እናም በመጨረሻም የት መሄድ እንደምንችል እናያለን። በጣም ሩቅ ለመሄድ ግን ተስፋ እናደርጋለን፣ ሲልም ነው ሀሳቡን የሰጠው ላሚን ያማል። ሌላኛው ራፊኒሃ ነው ሀሳቡን የሰጠው እንግዲህ ላንተ ትልልቅ ሪከርዶች ተብሎ ተጠይቆ ነበር። ክሪስቲያኖ ሮናልዶ በየሲዝኑ ትልልቅ ቁጥሮችን ይሰብራል ይላል ራፊኒያ ሲናገር። አንተ ምንጊዜም ካንተ በላይ የሆኑ ተጫዋቾችን ትመለከታለህ፣ እናም ከሱ ብዙ ነገሮችን ተምሬያለሁ። እንግዲህ የእግር ኳስ ሕይወት እንዲህ ናት ሲልም ነው የተናገረው ራፊኒሃ። ወደ ሀገራችን እንመለስ። ዛሬ ሁለት ጨዋታዎች እንደሚደረጉ ቀደም ብዬ ገልጬላችኋለሁ በኢትዮጵያ ፕሪምየር ሊግ 22ኛው ሳምንት እንግዲህ ዛሬ ደግሞ የሚደረጉት ጨዋታዎች አንደኛው ጨዋታ ቀደም ብሎ እንደጀመረም ቀደም ብዬ አንስቼላችኋለሁ። መቻልና ፋሲል ከነማ ጨዋታቸውን ቀደም ብለው የጀመሩ ቡድኖች ናቸው። ጨዋታቸውንም እያደረጉ ይገኛሉ። መቻልና ፋሲል ከነማ የሚያደርጉት ጨዋታ እንግዲህ ከዛሬው እለት የሚከናወኑ መርሃ ግብሮች መካከል አንደኛውና ተጠባቂው ነው። ከድል ጋር ከተራራቁ ሰባት የጨዋታ ሳምንታትን ያስቆጠሩት መቻሎች በ29 ጥቦች ሰባተኛ ደረጃ ላይ ተቀምጠዋል። መቻል በቅርብ ሳምንታት ባስመዘገበው ውጤት በደረጃ ሰንጠረዡ እንዲንሸራተትም አድርጎታል። ስለዚህም እንደ ምክንያትነት የሚጠቀሰው ደግሞ ከልዩ ጠንካራና ውጤታማ የፊት መስመር ጥምር አንዱ የነበረው የማጥቃት ጥንካሬውን ማጣቱ ነው። ባለፉት አራት መርሃ ግብሮች ኳስና መረብን ማገናኘት ያልቻለው ቡድኑ ከሁለት ተከታታይ ሽንፈቶች በኋላ ቢያገግምም በሁለተኛው ዙር ሁለት መርሃ ግብሮች ደግሞ በጨዋታው ከአንድ ነጥብ በላይ ማስመዝገብ አለመቻሉ እንግዲህ ከፉክክሩ አንድ እርምጃም ወደኋላ እንዲቀር አድርጎታል። 29 ነጥቦችን የሰበሰበው መቻል አሁንም ቢሆን ከፉክክሩ አራቀም ከዛሬው ጨዋታ ሙሉ ነጥብ ማግኘት ከቻለ በሁለተኛ ደረጃ ላይ ከተቀመጡት ክለቦች ያለው የነጥብ ልዩነት ወደ አንድ ዝቅ ያደርገዋል። ይህ እንዲሆን ግን ለ ሶስት መቶ ስልሳ ደቂቃዎች ከግብ ጋር የተኳረፈውን የማጥቃት ክፍልን ወደ ጎል ማስቆጠሩ መመለስ ከቻሉ ነው። በ24 ነጥቦች አስራ ሁለተኛ ደረጃ ላይ የተቀመጡት ፋሲል ከነማዎች ከተከታታይ ድል አልባ ጨዋታዎች መልስ ዛሬ ሙሉ ነጥብ ማሳካት ከቻሉ አንድ ደረጃ አሻሽለው ወደ እረፍት የማምራት ዕድል አላቸው። ከተከታታይ ሁለት ድል በኋላ ባለፉት ሶስት ጨዋታዎች ድል ማድረግ ያልቻሉት ፋሲል ከነማዎች ከስጋት ቀጠናው ይበልጠ ለመራቅ ማሸነፍን እያሰላሰሉ የዛሬውን ጨዋታ ይጠብቃሉ። ባለፉት አምስት የጨዋታ ሳምንታት ሶስቱንም የውጤት አይነቶች ያስመዘገበው ቡድኑም እንደ አብዛኞቹ የልክ ክለቦች የወጥነት ችግር ይስተዋልበታል። ተከታታይ ድል፣ ተከታታይ ሽንፈት ና በአቻ ውጤት የታጀቡ ሳምንታትን ያሳለፈው ፋሲል ከነማ በተለይም በመጨረሻዎቹ ሁለት ጨዋታዎች የግብ ዕድሎችን በመፍጠር ረገድ አመርቂ ብቃት አላሳየም። ቡድኑ በኳስ ቁጥጥር ብልጫ ወስዶ እየጠሩ የግብ ዕድሎችን ለመፍጠር የተቸገረበት የአርባ ምንጩ ጨዋታ እንዲሁም ደግሞ ባህር ዳር ከተማን በገጠመበት ተጠባቂው ደርቢ ላይም በቂ የግብ እንግዲህ አጋጣሚዎችን ባለመፍጠሩ በተከታታይ ጨዋታዎች ኳስና መረብን ማገናኘት አልቻለም። ባለፉት ሁለት ጨዋታዎች ግብ ያላስተናገደው መቻል በሚቀጥሉት እንግዲህ በሚገጥሙት የዛሬው ጨዋታም በፈጠራ ችግሩ መቅረፍ ቀዳሚው ስራ ይሆናል ተብሎም ነው የሚጠበቀው። የአሰልጣኝ ውበቱ አባተ ቡድን በቅርብ ሳምንታት ስላሳየው አውንታዊ ጎንና አንሳ ከተባለ ጨዋታን በመቆጣጠር ረገድ የነበረው ብቃት ነው። በዛሬው ጨዋታም የኳስ ቁጥጥር ላይ የበላይነቱን ሊይዙ እንደሚችሉ ቢገመቱም የተደራጀ የማጥቃት ኃይል አለመኖሩ ጨዋታውን ሊያከብድባቸው እንደሚችል ነው የሚገለጸው። ሁለቱ ቡድኖች በሊጉ 14 ጊዜ ተገናኝተው ፋሲል ከነማ ስድስት ጨዋታዎችን በማሸነፍ የበላይነት ሲኖረው መቻል አራት ጨዋታዎችን ማሸነፍ ችሏል። ቀሪዎቹን አራት ጨዋታዎች ደግሞ በአቻ ውጤት ያጠናቀቁት ፋሲል ከነማ 17 ግቦችን ሲያስቆጠር መቻል ደግሞ አስር ግቦችን ነው በእርስ በርስ ግንኙነታቸው ማስቆጠር የቻሉት። ሌላኛው ምሽት 12 ሰዓት ላይ የሚደረገው መርሃ ግብር ነው፤ ቅዱስ ጊዮርጊስን ከድሬዳዋ ከተማ ጋር ያገናኛል። ከድል ጋር የተራራቁት ፈረሰኞቹና ብርቱካናማዎቹ የሚያደርጉት ጨዋታ ሊጉ እንግዲህ በአህጉራዊ ውድድሮች ከመቋረጡ በፊት የሚደረግ የመጨረሻው መርሃ ግብር ነው። በሀያ ስምንት ነጥቦች ስምንተኛ ደረጃ ላይ የተቀመጡት ፈረሰኞቹ ከአራት ጨዋታዎች መልስም ድል አድርገው ደረጃቸውን ለማሻሻል ከአደጋው ክልልም እንዲሁ ለመራቅ እንግዲህ ዛሬ ወሳኝ ጨዋታውንም ከማድረግ ይጠበቅባቸዋል ከሚጠበቅባቸው ብርቱካናማዎቹ ጋርም ጨዋታቸውን ያደርጋሉ። በውድድር ዓመቱ ለመጀመሪያ ጊዜ ተከታታይ ሽንፈት ገጥሟቸው ደረጃቸውን ያጡት ቅዱስ ጊዮርጊሶች ጠንካራ ቡድኖች በገጠሙባቸው ያለፉት አራት ጨዋታዎች ላይም ማግኘት ከሚገባቸው 12 ነጥቦች አንዱን ብቻ በማሳካት በውጤት ረገድ ደካማ ሳምንታትን አሳልፈዋል። ሆኖም ግን በደረጃ ሰንጠረዥ ወገብ ላይ ካለው የነጥብ መቀራረብ አንጻር ዛሬ ድል ማድረግ ከቻሉ ዳግም ወደ ፍክክሩ የሚመለሱበት እድልም በእጃቸው ይገኛል። አሰልጣኝ ፋሲል ተካለኝ ቡድናቸው ዳግም ወደ ቀደመ የውጤት ጎዳና እንዲመለስ ለግብ ማስቆጠር ችግራቸውን መላ ማብጀት ይጠበቅባቸዋል። ቡድኑ ተከታታይ ድሎችን ማስመዘገበበት ወቅትም በስድስት ጨዋታዎች አስር ግቦችን በማስቆጠር ለውጤቱ የአንበሳውን ድርሻ የተወጣው የማጥቃት ጥምረቱን በቅርብ ሳምንታት ከቀደመው ስልነቱ እንግዲህ ጋር አይገናኝም። በመጨረሻዎቹ አራት ጨዋታዎች አንድ ግብ ብቻ ማስቆጠሩ ለዚህ ማሳያ ነው። በዛሬው ወሳኝ ጨዋታ ሙሉ ነጥብ ለማግኘት ለተጠቀሰው የግብ ማስቆጠር ችግርን መፍትሄ ማበጀት የቡድኑ ትልቁ የቤት ስራ ይሆናል ተብሎ ይጠበቃል። ካሉበት አስጊ ቀጠና ለመውጣት ድል ለማድረግ የሚጠበቅባቸው ድሬዳዋ ከተማዎች በ21 ነጥቦች በወራጅ ቀጠናው አፋፍ ላይ ይገኛሉ። ብርቱካናማዎቹ ከመቀመጫ ከተማቸው ከወጡ በኋላ ማሸነፍ አልቻሉም። ድል ካደረጉም አስር የጨዋታ ሳምንታትን አስቆጥረዋል። ቡድኑ ዘለግ ላሉ ሳምንታት ከድል ጋር መኳረፉም ደረጃውን አሽቆልቁሎ በወራጭ ቀጠናው ካሉት ሀዋሳ ከተማና አዳማ ከተማ ያለው የነጥብ ልዩነትም ወደ አንድ ጠቧል። ከስጋት ቀጠናውን መጠነኛ ፎይታን የሚሰጠው ድልም እንግዲህ ለማግኘትም ዘርፈ ብዙ ማሻሻያዎችን አድርገው መቅረብም ግድ ይላቸዋል። በቀዳሚነት ባለፉት አስር ጨዋታዎችም ሶስት ግቦችን ያስቆጠረው የማጥቃት አጫውትም የግብ እድሎችን በመፍጠር የሚሆን በአፈጻጸም ረገድ መሻሻል የሚገባው የቡድኑ ድክመት ነው። በተለይም ቡድኑ ኳስ ተቆጣጥሮ ወደ ተጋጣሚ የሜዳ ክልል በሚገባበት ጊዜ የሚያጥረውን የማጥቃት ሀሳብ ማስተካከል ይኖርበታል። ከምንም በላይ ደግሞ ሁነኛና አይምሬ የአጥቂ አማራጭ አለመያዙም የፊት መስመሩን አስፈሪ እንዳይሆን አድርጎታል። በዚህ መነሻነትም በዛሬው ጨዋታ የስልነት ችግር እንዳይከተው ያሰጋል። ሁለቱ ቡድኖች ከዚህ ቀደም ለሀያ አምስት ጊዜያት ተገናኝተው ቅዱስ ጊዮርጊስ አስራ አምስቱን በማሸነፍ ቀዳሚ ሲሆን ድሬዳዋ ከተማ ደግሞ አምስቱን አሸንፈዋል። ቀሪዎቹ አምስት ጨዋታዎች ደግሞ በአቻ ውጤት ፍጻሜያቸውን አግኝተዋል። ቅዱስ ጊዮርጊስ አርባ ብርቱካናማዎቹ ደግሞ ሀያ ጊዜ ጎሎችን ማስቆጠር የቻሉበትን አጋጣሚ ነው የተመለከት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏድባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌ አለሁ። ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበረ። በነገው ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ እጅጉን ከልብ አድርገ አመሰግናለሁ። መልካም ምሽት፣ መልካም አመሻሽም እንዲሆንላችሁ ነው በአክብሮት የምመኘው።